ብፁዕ ጠቅላይ ዋና ስራ አስኪያጅ፣ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት፣ ክቡራን የአህጉረ ስብከት ስራ አስኪያጆች፣ ክቡራንና ክቡራት የባሌ ሀገረ ስብከት የሁለት ሺ አስራ ሰባት በጀት ዓመት የስራ ክንውን ሪፖርትን ባጭሩ ከዚህ እንደሚከተለው አቀርባለሁ። የባሌ ሀገረ ስብከት ጽሕፈት ቤት በስሩ 12 የወረዳ ቤተ ክህነት ጽሕፈት ቤትን፣ 181 አጥቢያ አብያተ ክርስቲያን ሰበካ ጉባኤ ጽሕፈት ቤትንና ሁለት የአንድነት ገዳማትን ይዞ የሚገኝ ሀገረ ስብከት ሲሆን ጸሎትና ትዕግሥት የሕይወታቸው አንድ አካል በሆነላቸው በአረጋዊ አባት በብፁዕ አቡነ ዮሴፍ የሚመራ ሀገረ ስብከት ነው። ብፁዕነታቸው በበጀት ዓመቱ በ12ቱም ወረዳ በሚገኙ በተመረጡ አድባራትና የገጠር አብያተ ክርስቲያናት ሐዋርያዊ ጉዞ በማድረግ የራስ አገዝ የልማት ስራዎችን ጎብኝተዋል። አዳዲስ የተሰሩ አብያተ ክርስቲያናትን ባርከውና መርቀው የቃል ኪዳኑን ታቦት አስገብተዋል። በጅምር ላይ የሚገኙ ህንፃ አብያተ ክርስቲያን ግንባታዎችንም ጎብኝተዋል። ለህዝበ ክርስቲያኑም ትምህርትና ቃለ ምዕዳን ሰጥተዋል። ብፁዕነታቸው በራስ አገዝ ልማት በሮቤ ከተማ ላይ ለሚያስገነቡት ጂ ፕላስ ፎር ሁለገብ ሕንፃ ለማስፈጸሚያ የሚውል ገንዘብ ለማስተባበር በ12 ወረዳ በሚገኙ በተመረጡ አድባራትና የገጠር አብያተ ክርስቲያን ተዘዋውረው ከገጠር አብያተ ክርስቲያን የስንዴ ምርት፣ በከተማ ከሚገኙ አድባራት ደግሞ ገንዘብ ለማሰባሰብ ችለዋል። ብፁዕነታቸው በብሔራዊ ደረጃ በሚከበሩ በዓላት ማለትም የጥምቀት፣ የልደት፣ የቃና ዘገሊላ እና የመስቀል ደመራ በዓላት ላይ በጎባና በሮቤ ወረዳዎች ሐዋርያዊ ጉዞ በማድረግ ሕዝበ ክርስቲያኑን ባርከው ትምህርትና ቃለ ምዕዳን ሰጥተዋል። ብፁዕነታቸው በበጀት ዓመቱ ለዲቁና ለቅስና የሚያበቃቸውን ትምህርት ተምረው የሚሰጠውን የማጣሪያ ፈተና ላለፉ ለ82 ደቀ መዛሙርት የዲቁና፣ ለ19 ዲያቆናት ደግሞ የቅስና ሥልጣነ ክህነት ሰጥተዋል። ብፁዕነታቸው በ2007 ዓ ም በጎለልቻ ወረዳ በገደሙት የብሔረ ብፁዓን ቅድስተ ማርያም ወአቡነ ተክለ ሃይማኖት የአንድነት ገዳም ከታኅሳስ 23 እስከ 27 ቀን በገዳሙ ሱባኤ በመያዝና በበዓሉ ላይ ለሚገኘው ህዝበ ክርስቲያን ትምህርት ቃለ ምዕዳንና ቡራኬ ሰጥተዋል። መልካም አስተዳደርን በተመለከተ መልካም አስተዳደር መንግስታዊና መንግስታዊ ላልሆኑ ድርጅቶችና የሃይማኖት ተቋማት አስፈላጊና ቁልፍ ጉዳይ መሆኑ አጠያቂ አይደለም ስለሆነ በመንግስት መዋቅር በዞን በወረዳና በከተማ አስተዳደር ከሚገኙ የመንግስት የስራ ኃላፊዎች ጋር በመቀራረብ የቤተ ክርስቲያኗን መብት ከማስከበር አንጻር ዘርፈ ብዙ ስራዎችን ለመስራት ችለናል። አጥቢያ አብያተ ክርስቲያን በወረዳ ቤተ ክህነትና በሀገረ ስብከት ደረጃ መልካም አስተዳደርን ለማስፈን በባለሙያ የተደገፈ ስልጠና ተሰጥቷል። የስራ ክትትልና ግምገማም ተደርጓል። ከሌሎች ቤተ እምነት ተከታዮች ጋር ተቀራርቦ በመስራት ልዩነትን በማጥበብ አንድነትን ለማሳየት ተችሏል። ስብከት ወንጌልን ማስፋፋትና ማጠናከርን በተመለከተ የቅድስት ቤተ ክርስቲያን ተቀዳሚ ዓላማ ወንጌልን ለሰው ልጆች ሁሉ መስበክና ለእግዚአብሔር መንግስት ማብቃት መሆኑ ይታወቃል። በመሆኑም ሀገረ ስብከታችን በ2017 በጀት ዓመት ስብከት ወንጌልን ለማስፋፋትና ለማጠናከር በሀገረ ስብከት በወረዳና በአጥቢያ አብያተ ክርስቲያን ደረጃ የስብከት ወንጌል ኮሚቴ በማቋቋም ዘርፈ ብዙ ስራዎችን ለመስራት ተችሏል። በየአድባራቱና በገጠር አብያተ ክርስቲያን ሃይማኖታዊ ጉባኤ በማዘጋጀት ህዝበ ክርስቲያኑ በሃይማኖቱ የጸናበት፣ የራቁ ሰዎች የቀረቡበት፣ በአለማወቅ ከእናት ቅድስት ቤተ ክርስቲያን የኮበለሉ ሰዎች የተመለሱበት ትምህርተ ወንጌል ተሰጥቷል። በየአጥቢያ አብያተ ክርስቲያኑ በዕለተ ሰንበት፣ በወራና በይት በዓላት እንዲሁም በሰርክ መርሃ ግብር ሰባኪያነ ወንጌልን በመመደብ ህዝበ ክርስቲያኑ በቂ የሆነ ትምህርት እንዲያገኝ ተደርጓል። ሰንበት ትምህርት ቤትን ማደራጀትና ማጠናከርን በተመለከተ ሰንበት ትምህርት ቤት የቤተ ክርስቲያኒቱ የጀርባ አጥንት የሆኑ ወጣቶች የአባቶቻቸውን ታሪክና ሃይማኖት የሚያጠኑበት በስነ ምግባር ተኮትኩተውና እና ታንጸው የሚያድጉበት ማሰልጠኛ ተቋም ነው። ስለሆነም በሀገረ ስብከታችን በ2017 በጀት ዓመት በየአጥቢያ ቤተ ክርስቲያኑ በሰንበት ትምህርት ቤት ለሚማሩ ወጣቶችና ህጻናት በመደበኛና በቱርፋት የሚያገለግሉ ሰባኪያነ ወንጌል እየተመደበላቸው ተከታታይ ትምህርት እንዲያገኙ ተደርጓል። በየወረዳው የወረዳ ሰንበት ትምህርት ቤት አንድነት ጉባኤ በማቋቋም ሰንበት ትምህርት ቤቶችን ለማጠናከር የልምድ ልውውጥ ከማድረግ ጀምሮ ዘርፈ ብዙ ስራዎችን ተሰርተዋል። በመንበረ ፓትርያርክ ሰንበት ትምህርት ቤቶች ማደራጃ መምሪያ የተዘጋጀውን ስርዓተ ትምህርት ለመተግበር በየወረዳው ከሚገኙ አጥቢያ አብያተ ክርስቲያን ለተውጣጡ ሰባኪያን ወንጌል የአሰልጣኙ ስልጠና ከወሰዱ በኋላ ከአንደኛ እስከ ሰባተኛ ክፍል ስርዓተ ትምህርቱን መሰረት አድርገው በማስተማር ከየክፍሉ ከአንደኛ እስከ ሶስተኛ ለወጡ ተማሪዎች የማበረታቻ ሽልማት እንዲሰጣቸው ተደርጓል። ሁሉን አቀፍ የልማት ስራዎችን ማስፋፋትና ማጠናከርን በተመለከተ ልማት የቤተ ክርስቲያንን ሁለንተናዊ እድገት የሚያመጣና ለካህናት ኑሮ መሻሻል ወሳኝ ሚና የሚጫወት ዋነኛ ተግባር መሆኑ ይታወቃል። በመሆኑም ሀገረ ስብከታችን ለዚህ የስራ መስክ ልዩ ትኩረት በመስጠት ከሀገረ ስብከት እስከ አጥቢያ አብያተ ክርስቲያን ድረስ በአቅም ላይ የተመሰረተ የተለያዩ የልማት ስራዎች ተሰርተዋል፣ አሁንም በመስራት ላይ ይገኛሉ። የሰበካ መንፈሳዊ ጉባኤ ገቢን በተመለከተ በ2017 በጀት ዓመት በ12 ወረዳዎች ከሚገኙ አጥቢ አብያተ ክርስቲያን ሰበካ ጉባኤ ጽፈት ቤት የዘመኑ አጠቃላይ ገቢ ብር 72 ሚሊዮን 146 835 ብር ከ50 ሳንቲም በ2017 ዓ ም 20 በመቶ ፐርሰንት የተሰበሰበ ገቢ ብር 14 ሚሊዮን 429 367 ከ10 ሳንቲም ከሀገረ ስብከቱ የራሳ የራስ አገዝ ልማትና ከባንክ ወለድ የተገኘ ገቢ ብር 271710 ብር ከ60 ሳንቲም ለመንበረ ፓትሪያርክ ጠቅላይ ጽህፈት ቤት ከአጥቢያ አብያተ ክርስቲያን ሰበካ ጉባኤ ጽህፈት ቤት ከሀገረ ስብከቱ የራሳ የራስ አገዝ ልማትና የባንክ ወለድ ላይ 35 በመቶ ተሰብስቦ ገቢ የተደረገ ብር 5 ሚሊዮን 145377 ከ19 ሳንቲም ገቢ ያደረግን ስለሆነ ይህንኑ ገቢ ያደረግንበትን የባንክ ስሊፕ ብፁዕ አባታችን አቡነ ዮሴፍ የባሌ ሀገረ ስብከት ሊቀ ጳጳስ ለብፁዕ ጠቅላይ ዋና ሥራ አስኪያጅ እንዲያስረክቡልኝ በታላቅ አክብሮትና ትሕትና እጠይቃለሁ።